ገጠር አካባቢ ነው የተወለድኩት። እዛ ነው፣ እዛ እንግዲህ ተወልጄ እኔ በህይወት ታሪኬ ላይ የተደሰትኩበት ቀን የለም እውነት ለመናገር፣ ግን እግዚአብሔር ይመስገን። እንደዛም ሆኖ እዛ ተወልጄ በሰባት አመቴ እኔ የስንት ልጅ ነው? አሁን ታላቅ ሆኛለች። ዞሮ አለች አንድ ታላቅ ነበረች እህታችን ገንዘብ ትበላለች። እሱ አርፋል ነው። እኔ ነኝ አሁን ለእናትና ለአባቴ ታላቅ። ከኔ በታች አንድ ወንድ ሁለት ሴት አሉ። በሰባት አመት እህቴ በሞተች በሰባት አመቴ እኔ ከወንድሜ ጋር እየተጫወትኩ እያለ ፍራንክ አንቆኝ ነበረ። ፍራንክ አንቆኝ ነበረ። ከዛ በዛ ሰአት እኛ ገጠር ነው ያለነው ምንም መኪና ምናምን የለም አኪም ቤት ራሱ ወስደውኝ ነበረ፣ ግን አኪም ቤቱ ዝግ ሆነ። ግን እግዚአብሔር ይመስገን የሆነ ትልቅ እናቶቻችን በመንገድ ላይ አይተው ምን ሆናችሁ ነው ምናምን እያለ አባቴ በጣም ያለቅስ ነበረ። በዛ ሰዓት ምን ሆናችሁ ነው ምናምን እያለ ሲጠይቀን፣ ከዛ ልጄ እንደ ዝጋ ነው የድሮ አምሳ አምሳ ሳንቲም ሁለት ነው አፌ ውስጥ የተቀረቀረው ነበረ። በሴፉ ነው እንዳለ ቁጭ ያለው ማውጣት ራሱ አይቻልም ነበር፣ እውነት ለመናገር ግን እግዚአብሔር ይመስገን ያቺ እናታችን እስቲ ቆይልያ ሳንጧት ሲ ብላ ያቺ እናታችን ወደ ውስጥ አስገብታ እውነት ህይወቴን አተረፈችኝ። የቅዱስ ጊዮርጊስ ለታ እውነት ህይወቴን እንደዛ ሆኖ ቅዱስ ጊዮርጊስ ህይወቴን አተረፈ። እውነት ማህበሩን አባቴ ይጠጣ ነበረ። እውነት አባቴ በጣም ነበር የሚወደው፣ እኔም ራሱ እውነት ከስንት መከራ በጣም ነው ያወጣኝና እኔ እውነት እኔ የሱ ምለስ የምዘልቀ አይደለም። በዛ ታረብ እግዚአብሔር ይመስገን፣ ወር ሙሉ ምግብ አልመገብም ነበረ። በቃ ስፕራይቱን ኮረፋቱን ብቻ እና ደግሞ ጠበል አንዳንዴ። እውነት ለመናገር ወር ሙሉ እንጀራ ምንም አልበላም ነበረ፣ ግን እግዚአብሔር ይመስገን ሰው በምግብ ይኖራል ከኔ እውነት ለመናገር ወር ሙሉ ምንም ሳልበላ በቃ ኮረፋቱን አረቄ ጠጭበት ያደርግልሻል ምናምን ብለውኝ ግን እሱ ሱን አልተጠቀምኩትም። እያቃጠል ነበረ በጣም ቆስሎ ነበረ ጉሮሮዬ በቃ ያችን ግማሽ ሙዝ እየበላሁ እና ደግሞ ብራይት ኮረፋት ኮረፋቷን ከጠበል ጋር እያቀላቀልኩ እሱን ተጠቅሜ እግዚአብሔር ይመስገን፣ በወሩ እውነት ለመናገር በወሩ ትንሽ ትንሽ መግብ መመገብ ቻል። እግዚአብሔር ይመስገን። በሀዘን ላይ ሀዘን ይጨመር ነበረ ግን እግዚአብሔር በዛው በቃ ብሎ ህይወቴን አተረፈልኝ። ከዛ ከስምንት አመት በኋላ ከተማ ገብተናል። አሁን ከተማ ተገባን ስምንት አመታችን ሆነ። ከተማ ተገባን በኋላ እኔ እውነት በልጅነቴ ነው ስደት እየጀመርኩት፣ ምንም ነገር ሳይጎልብኝ ተሰዳጅ ሆኛለሁ። እግዚአብሔር ይመስገን ዋናው ደግሞ ጤና ነው። እግዚአብሔር ይመስገን ዛሬ ከእናንተ ጋር በተቀደሰች ቦታ ላይ እንደዚህ ህይወቴን ታሪኬን ታሪክን ለማውራት እውነት በጣም ነው የሚመሰገነው። እውነት በጣም ታሪክ ያለው ብዬ በጣም ነው ደስ ያለኝ። እዛ ከተማ ገብቼ የቤተሰብ ፍቅር አላገኘሁም። እኔ እውነት ለመናገር አባቴ ከተማ ተገባን ጀምሮ እሱም ተሰዳጅ ሆኗል። እናቴ ነች እዛ ከተማ ያለን ድረስ። ከተማ አባቴ ያመት ተቀመጠ። ከዛ በኋላ በባህር መጣ መልሶ ተይዞ ገባ። እሱም አሁን ሌላ ሀገር ነው ያለው። እዛ ከተማ እንግዲህ ገብቼ በተማሪ መሆን እፈልጋለሁ ቅዱስ ጊዮርጊስ ለእኔ ብዙ ነገር ነው ያደረገኝ በእለተ ቀኑ እንደዛ አድርጎልኛል እና የእሱ አገልጋይ መሆን እፈልጋለሁ ብዬ የቅዱስ ጊዮርጊስ እና የቅድስት ታርሲ ሰንበት ትምህርት ቤት ገባሁ አመት አገለገልኩ ትምህርትም ገባሁ እንግዲህ በአስር አመቴ ትምህርትም ገባሁ እስከ አራተኛ ክፍል ትምህርት ትምህርቴንም ተማርኩ እስከ አራት አመት ድረስ ትምህርት ቤት ተማርኩ ነበር። ሰንበት ትምህርት ቤትም እማራለሁ። ኢትዮጵያ መንፈሳዊ ምድላዊ መማር ነበረ። ከዛ በአስራ አምስት አመት ላይ ደግሞ የስደት እድል አለበት። የጥምቀት ዕለት የቤተ ክርስቲያን አልባት ለብሼ የጥምቀትን ከጓደኞች ጋር ከአባላት ጋር ሳከብር እንትን ቆይቼ ጥምቀትን አክብሬ አልባቴን መልሼ ሳበቃ ስደት ሄድኩ። ጅቡቲ የሚባል ሀገር ሄጀ እዛ አመት ተቀመጥኩ። አመት ተቀምጤ በኋላ እውነት ለመናገር እዛ በጣም ይሞቃል። በጣም በቃ አበሳጭ ነበር። እዛ አለቅሳለሁ። እኔ ጤና የለኝም፣ ያመኛል። እውነት አሁን ግን እግዚአብሔር ይመስገን፣ አሁን እንደ በፊቷ አይደለሁም። እግዚአብሔር ይመስገን፣ አሁን ብዙም አያመኝም። እግዚአብሔር ይመስገን። ግን እውነት በዛ ሰዓት በጣም ነበር የሚያመኝ። በቃ አብዛኛው ያክፍለት ያክፍለት ለታ ሞቶች እየተባልኩ ነው እውነት ስን ምለው ያመኝ ነበር ለሊጦም ሲፈሳ ሲፈሳ በጣም ነበር የሚያመኝ። ግን አሁን እግዚአብሔር ይመስገን አሁን አያመኘው በዛ እዛ ጅቡቲ አመት ተቀምጫለሁ አመት ተቀምጬ እንደገና ወደ ኢትዮጵያ ለመግባት አሰብኩ። ምክንያቱም እዛም ሙቀት ነው አልችለው አልኩ። ነስሬ ባፍንጫ ባፊም ደም እየመጣ ሲያርሰኝ ጊዜ ወደ ኢትዮጵያ እገባለሁ ብዬ አስቤ እናቴን ራሱ መጣለሁ ብያት እሺ ነ ቶሎ ረነ ቶሎ ባቃሻ ልማች በልነት ሲጀመር ታቅማ በላይ ሆኜ ነው የሄርኩት። እራሱ አልፈልግም ይሄዳለሁ አልኩ። በቃ ተጓደኛ ጋር እሄዳለሁ ብዬ ተነስቼ እንደገና ወደ ኢትዮጵያ መልሼ መለሳለሁ ብዬ አስቤ ነበረ ግን እግዚአብሔር እኛ ያሰብነው ሳይሆን እግዚአብሔር ያስበ ነውና እና የሚሆነው ከዛ ደግሞ መልሼ በባህር መዛመት ተቀመጥኩ። በአስራ ስድስት ዓመቴ ደግሞ በባህር መጣሁ እንዲህ በጣም የሚገርመው በባህር ስመጣ መንገድ ላይ እንግዲህ ብዙ ፈተናዎች አጋጥሞኛል። ገና ባህሩ ስር ስንደርስ በባህር ሁለት ቀን ያው ሶስት ቀን ማለት ነው። በሁለት ቀናችን በስድስት ሰዓት እዚሁ ቀረን እያል ምናምን ስናለቅስ ነበረ፣ ግን እኔ እውነት ሰማይቱ ቅዱስ ጊዮርጊስ እሱ እውነት እኔ ስጠራው ሳይቆይም ቶሎ ነው የሚደርስልኝ። እንዲሸና ከዛ እንደዛ እያልኩ በቃ ጸሎቴን ጀመርኩ። አስታልቅሱ ጸሎት አርጉ። እዛ ላይ እንግዲህ ሃይማኖት፣ ሁሉም በየክላሉ ብዙ ሃይማኖት አላቸው። እኔም ጓደኛ አብረኝ የመጣችው ሙስሊም ነች። በእናቴ ዘመድ ነን፣ የእናቴ ቤተሰብ ሙስሊም ስለሆኑ እሷ ዘመድ ነን። አንቺም በሚሰማሽ ጸሎት አርጊ፣ እኔም ጸሎት አድርጋለሁ። እኔ ሰማዕት ቅዱስ ጊዮርጊስ ይሰማኛል እና ከዚህ ከባህር ውስጥ እያወጣ ና አይዟችሁ ምንም አንሆኑም፣ ብቻ ጸሎት አድርጉ ብዬ እንደገና እውነት ለሰማያቱ ለቅዱስ ጊዮርጊስ ታሳልኩና እውነት እግዚአብሔር ይመስገን ቅዱስ ሰማያቱ ቅዱስ ጊዮርጊስ አላሳፈረኝም። ከዛ ከባህር ውስጥ በሰላም አወጣኝ። ከዛም በኋላ መንገድ ላይ እንግዲህ ብዙ ችግር አለ። መንገዱ በጣም ነው የሚያስፈራው። ሞት አለ። መንገድ ላይ ደግሞ ቶሎ ቶሎ መሄድ አለ። እኔ እውነት ቶሎ ቶሎ መሄድ አቃተኝ። ምክንያቱም ትንሽ ነኝም ለመሄድ መንገድ ላይ መሄድ አላቅም። እንደዚህ መንገድ በቃ መንገድ ላይ ብዙ ችግር አደር ደርሶብኛል። ግን እግዚአብሔር ይመስገን ስናላ ማድረው እኔ በእሱ ኃይል አሁን እዚህ ድረስ እየደረስኩት። እዛ መንገድ ላይ ሩጫ አለ ያ ሩጫ እንዴት አልችልም። ግን እግዚአብሔር ይመስገን ሰው ሁሉ አይከፋብኝም። ያንም ምግቡን ሁሉ ይይዝልኛል። የኔ ሸክም ሁሉ እየተሸከሙ እውነት ለመናገር እውነት የእነሱን የእህቶቼንም ወርዳታ እውነትን አውርቼም አልዘልቀውም። እግዚአብሔር የልባቸውን መሻት ይፈጽምላቸው። እውነት ለመናገር ከዛ በኋላ እኔ በቃ መንገድ ላይ ሁሉ ሲደክመኝ፣ ሰማዕት ቅዱስ ጊዮርጊስ አንተው ድረስልኝ፣ እኔ አሁንም ከዚህም ብገባ ለአንተው አገልጋይ ነው የምሆነው፣ ለአንተው ታዛዥ ነው የምሆነው እያል በቃ ሁሌም ጸሎት አደርሳለሁ በየመንገዱ ሁሉ። በቃ እውነት ለመናገር ጓደኛ ሙስሊም ነች፣ እሷ ደግሞ ማርያምን በጣም ትወዳለች እና እሷም በማርያም ለማርያምም ነገር ያስተለኛለች። ይኸው ናቸው እኔ ሁሉም ይሰሙኛል። ችግር የለምላት እና በቃ እንደዛ ጸሎት እያደረስን ስንል ጓደኛዬ ደግሞ አንደኛዋ ታመመችብኝ፣ መንገድ ላይ በጣም ታመመችብኝ። እና ተጓደኞች ከሌሎቹ ተለይቼ እሷን አስታመማለሁ አልቀርም እንዴት ነፍሷ እያለ ብቻ ትሄዳለሁ ብዬ ቀረሁ። ከቤተሰቦቼም በቃ ከሁሉም ሰው ቀርቼ እኔ እሷን እዛ በማላውቀው ሀገር ላይ በረሀ ላይ እኔ እና እሷ ብቻ ቀረን እና እውነት በጣም ነው የሚያስፈራው። እኛ ገና እኛ ሁለት ህፃኖች አንድ ፍሬ ልጆች በመዳ መቅረታችን በጣም ነው የሚያሳዝነው። ግን እግዚአብሔር ይመስገን ዛሬ እሷም ገብታለች። እዚህም ባትመጣ እንድትመጣም አርግቻ ነበር። እንግዲህ አልፈቀደችም። እግዚአብሔር ይፍቀድላት ከዛ እሷም እንደዛ በቃ ታመመች። ሐኪም ቤት ሁሉ በቃ ተተባበሩኝ እያልኩ ሐኪም ቤት ይዘናት ሄድን። ሻረች እንደገና እግዚአብሔር ይመስገን። ሽራም ደግሞ እሷም ይኸው እዚህ በሰላም በፍቅር አንድነት እዚሁ ገብተናል። እግዚአብሔር የተመሰገነ ይሁን። መንገድ ላይ እንግዲህ እንዳልኳችሁ በጣም ችግር አለ። እውነት ለመናገር በባህር መምጣት በጣም ከባድ ነው። ከዛ በባህር እንደዛ መጥቼም ደግሞ መንገድ ላይ አራት የተያዝኩ ሸብካ አለ የሆነ ሽቦ አለ። እሱ እንግዲህ መርከዝ የሚባል አለ እሱ አንድ የተተኮሰ ጊዜ ሀያ ሰው እንደዛ ነው የሚገለው። ሬሳ እንዴት እየተራመድ እንደመጣ ነው እውነት እግዚአብሔር ነው ያየን። በቃ እህቶቻችን ወንድሞቻችን ሁለት ብር እያሉ እየወጡ በየሜዳው እየቀሩ እውነት ያንን በቃ እሱ እሱን እያየሁም በቃ መንገድ ለመሄድ አቃቴ በጣም ደነገጥኩኝ። ሬሳ እንኳን አይቻል አቅም እውነት ለመናገር በጣም ነበረ የሚፈራሁት። በቃ መሪዎች ራሱ በጣም ይገለማምጡኝ ነበረ። አንቺ ምን ነው እንደዚህ የሆንሽው? በቃ አንቺን አፍነን ነው የምንገልሽ እያሉኝ አሰቃዩኝ። እነሱ ራሱ ማለት ነው። ግን እኔ ችግር የለውም ምን ይመው እኔ ብሞት ምንም አደለሁም፣ አንድ ኃጢአተኛ ሰው ነኝ። ኃጢአት ነው እንደዚህ የሚያደርገኝ ልሙት ችግር የለም አልኩ እና በቃ ለእነሱም እንደዛ እየመለስ እኔ አሁንም ጊሸን ሰማያት ቅዱስ ጊዮርጊስ እሷ አለልኝ የዛ ዕለታ በለሰቀኑ እንደዛ የሞትኩትን በዛች በሴትዮ ተመስሎ እሱ ነው እየፈወሰኝ እና አሁንም ደግሞ እሱ ያለኝ እሱ እየረዳኛል እያልኩ በየመንገዱ ስሙን እንዳነሳው ስመጣ ያንን መርከዝ አለፍኩ። በግድ ባሳር በቃ ሰው ሲሮጥ እየተተኮሰ ጥይት እየተተኮሰ ምናምን የሚሮጡት ግን እኔ አልሮጥኩም። እውነትህን በቃ ስሮጥ ልቤን ያፍነኝ ነበረ እና አልሮጥኩም። እንግዲህ ሰማዕቱ ቅዱስ ጊዮርጊስ አንተው ሸፉነኝ፣ አንተው ከለላ አድርገኝ፣ አንተው ጋርደኝ ብዬ አስብ ብዬ ነው የሄድኩት። እውነት ለመናገር እኔ አሁንም ተምርን እውነት እየሱን እንደሳችን እንደማወራ አላውቅም። ግን እግዚአብሔር ይመስገን፣ እውነት ሰው እንደዛ እየሮጠ እየተተኮሰ እፊቴ ጥመንጀው ቃለ ሰው ፊቴ እያረፈ ልቤ ሩጭ ሩጭ እንኳን አይልም። ቀስ ብዬ ሄድኩት ግን ምንም አልሆንኩም። እውነት ሰው እየሮጠ እራሱ አካላት ጎድሎ ይሆናል፣ እጁ የተመታ እግሩ የተመታ እየሮጠ ማለት ነው። እኔ ግን አርኩ ቀስ ብዬ ነው ያለሁት። እውነት ለመናገር እንዴት እንደ እውነት ጥይት ሆነ የመሰለኝ ለእኔ ሲጀመር እንደዛ በፊትም በኋላም እየፈነዳ ሲጀመር ምንም የድንጋጤ ፍርሃት እራሱ አልሰተተኝም። በቃ ዝም ብዬ ነው የሄድኩት። ምክንያቱም እኔ እንደምሞት አውቄያለሁ። እሞታለሁ ነው እንጂ ያልኩት፣ እገባለሁ አላልኩም። ምክንያቱም በጣም ነው የሚያስፈራው መንገዱና ግን እግዚአብሔር ይመስገን በሰላም ገባሁ። እዛ ሸብኩ ላይ እንግዲህ ትልቅ ነው ሽቦ፣ እሱን ለመዝለል አቃተኝ። እየወጣሁ እንትን ስል ሾርጣ እየመጣ ይይዘኛል። አሁንም እየወጣሁ ስል አሁንም ሾርጣ እየመጣ ይይዘኛል። በቃ አራተኛው ጊዜ በጣም አለቀስኩ። አሁን እንኳን ምናው ምን አለበት እግዚአብሔር ወይ ነፍሴን ውሰድልኝ፣ ረባክ አታሰቃየኝ ብዬ በቃ ወደ ኢትዮጵያ አንመለስሽም አለኝ። ምክንያቱም ጓደኛዬ ታማ ብዙ ብር ነው ያወጣ ነው ና የእሷን ብር ሳትከፍሉ ወደዛ አትመለሱም ብሎ አትሄጂም አሉኝ። ወደ ኢትዮጵያ ለመግባት መግባት አስቤ ነበረ እና ከዛ አሁንም በዛ መንገድ ላይ እንዴት ይሄዳለሁ፣ በዛ በጠመንጃ ላይ እንዴት ነው ማልፈው ምናምን ስላቸው ታልፊያለሽ፣ አይዞሽ በቃ ድህና መሪ እናደርግልሻለን ምናምን አሉኝ። እሺ በቃ አልኩና አሁንም ተስፋ አለኝ። እንግዲህ አሁንም እኔ ሰውን ሳይሆን ሰማያዊቱ ቅዱስ ጊዮርጊስ እሱ ይረዳኛል አልኳቸው። አሁንም ሰውም ሳይሆን እኔ አሁንም ሰውን አላመንኩም እሱ ይርዳኝ ብዬ አሁን የምንተስል በአምስተኛው እግዚአብሔር ይመስገን መሪውም ደህና ነው። አይዞሽ እኔ እህት አለኝ፣ አንቺንም ደህቴ ነው የማየሽ፣ ምክንያቱም ከሁሉም ትለያለሽ፣ ትንሽ ልጅ ነሽ ብሎ ክርስቲያን ነበረ እና እውነት ለመናገር እሱ ከዛዛሽ ዛሽ ቦላይ ወጣሁና እኔ መውረዱን ነው ያቃተኝ። መውጣቱን እወጣለሁ፣ መውረድ ላይ ግን ያቅተኝ ነበር። ግን እግዚአብሔር ይመስገን እሱ ተቀበለኝ። እንደዛ መንገድ ላይ በጣም ተሰቃይቼ እግዚአብሔር ይመስገን አሁን በሰላም መዘገብቻለሁ እውነት በጣም ነው እኔ ደስ ያለኝ ከዛ ከሁሉ ፈተና ውስጥ አወጣኝ ማለት እውነት በጣም ነው ደስ የሚለው እና የህይወት ታሪኬን ይሄ ይመስላል እ ህይወት ታሪኬ ላይ ብዙም እንደዚህ የሚያስደስት ምንም አላየሁበትም ከአሁን ጀምሮ እውነት ለመናገር እንግዲህ የሚመጣውን ደግሞ እግዚአብሔር በደስታ ይቀየርልኝ። አሁንም ደግሞ ተመስገነው። እኔ አንደኛ ነገር የማመሰግነው እውነት እኔ መቼም የማረሳት እንደዛ ታምሜ በቃ ወር ሙሉ ምግብ አልበላ ብዬ እንደዛ ያ ፍራንኩ ሆዶ ውስጥ እንትን እያለ አሁን ራሱ ፍራንኩ ሆዶ ውስጥ አለ የጦ እውነት ለመናገር ያመኛል ሁሌም፣ ሁሌም ጠበል ሁሉ አያቴ ይዛኝ ሄዳ ነበረ። ጠበል ራሱ ግን ምንም በቃ ጠበል ጠጪ ይወጣል ሸልማ ግን ዋናው ደግሞ ጤና ነው። ግን ያለስለስ ያለስለስ ያለስለስ ሁሉም ያመኛል። ታከፍል ታከፍል ያመኛል። እንግዲህ እግዚአብሔር ደግሞ ከዚህም በላይ ያሸረኝ እውነት በጣም ነው የማመሰግነው። ህቶቼ፣ እናቶቼ፣ አባቶቼ፣ ወንድሞቼ እውነት ስላዳመጣችሁኝ በጣም ነው የማመሰግነው። ይህን ህይወት ታሪክ ይሄን ይመስላል። ጥያቄ ባላችሁ ያልገባችሁ ቦታ ላይ ጠይቁ። እንግዲህ በእግዚአብሔር ፈቃድ በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእውነቱ እናታችን ተባረቁ ቃትን ቃለ በረከትን ያስተማልን እናታችን ላይ አድሮ ያስተማረን የመከረን የገሰዘን የአባቶቻችን አምላክ የእኛም አምላክ ዛሬም ዘወትርም የተመሰገነ ይሁን። በእውነቱ እናት ጸጋውን ያብዛሉ። ታናሽነታችን ሳትንቁ አክብረው መጠው የሚገርም የህይወት ታሪክ ተስፋ ሰጪ ነው። ክርስቲያን ተስፋ እንደማይቆርጥ እየወደቃችሁ እየተነሳችሁ እየወደቃችሁ እየተነሳችሁ እንደ የማያሳፍረው ቅዱስ ጊዮርጊስ፣ የኢትዮጵያ ሀሌንታ ቅዱስ ጊዮርጊስ አባቴ፣ እኔንም ከሚነድ እሳት ያወጣ አባቴ ነው። ቅዱስ ጊዮርጊስ አባ ኢትዮጵያ እንድመጣ አባታችንን ይዘው እርሱም አላፈሩም። ክርስቲያን ቆራጥ ነው። የሁለት ክርስቲያን ተስፋ አይቆርጠው እኛ ሰማዕታት መላእክቶችን፣ ድንግል ማርያምን፣ ስደትን የምታውቅ እናታችንን ይዘን አናፍረም፣ ሜዳም አንቀርም። አሁን እኔ እንደተረዳሁት እናታችን እማምዬን ከዚህ ሁሉ ውጣ ውረድ ያወጣቸው እምነታቸው ነው። አምነዋል፣ ቅዱስ ጊዮርጊስን ይዘዋል። ከሞት ያወጣኸኝ አምላኬ፣ አሁንም አንተ አለህልኝ። ሰምታችኋል፣ እንግዲህ ጥይት እየተተኮሰውአካል

እጅ አልሰጡም። አላማቸውን መጠዋል። ግን ጎበዝ ኖት። ማርያምን እኔ በስደት በባህር ሲሉ በጣም ነው ገና ሲያወሩ መቤቴን እፈራለሁ። ለምን እንደሆነ አላውቅም። አይደለም ልመጣው ገና ሲያወሩ እፈራለሁ። ግን ጎበዞች ናቸው፣ ነ ጨካኞች ናቸው። በባህር በስደት እንደዚ የምትመጡት ና እግዚአብሔር ይመስገን። እናንተም ያው እምነታችሁን አልካዳችሁም። እምነታችሁ እንደዚህ እያዳናችሁ ነው ማለት ነው። አርሜ ጉድኮን አሁን ዶላይዘሽ ሊመጣሽን ከገጽ ጥንታዊ ድንጋዮች ጋር የሚዘጋጅ ትርኢት። እስከ ዘራረብ ድረስ ስሙ የተመሰገነው እናታችን ቃል ኪዳን ይሰማልን። በእውነቱ በመካከላችን የአብርሃም እንግዳ ሆናችሁ ስለተገኛችሁ ስለተቀበላችሁ በእውነቱ የአብርሃሙ ስላሴ ቤታችሁን፣ ዘመናችሁን፣ ሕይወታችሁን፣ ትዳራችሁን ልጆችም ካላችሁ ልጆቻችሁን ይባርክላችሁ። እግዚአብሔር በቤቱ ያቆያችሁ። እኛም ብዙ ነገር ከእናንተ ተምረን የእምነትን ጽናት ከእናንተ ተምረን ፍሬ እንድናፍራ እናንተ ፍሬ እንዳፈራችሁ እኛም ፍሬ እንድናፍራ የቅዱሳን አምላክ ይርዳን። ቃላዊትን የሚሰማንን እናታችን ይባዛትን ያንደ በተ ልመርቃችሁ የሚችል ሰው አይደለሁም። ቃላዊትን ያሰማንን እኔ ብዙ ጥያቄ የለኝም፣ ግን ብዙ ጥያቄ የሆነብኝ ነገሮች አሉ። እናንተ በምትናገሩበት ሰዓት ጊዜ እንዴ! እኔ እንደዚህ ታሪክ ሲወራ እውነት ለመናገር ታሪክ ይመስለኝ ነበረ። እውነት ነው። እንዴት ግን እውነቱም ሄዶ ነው አዩት እንዴ እስከ ማለት ነው የደረስኩት። እና የእምነታችሁን ጽናት ካላደንቅ አላርፍም። እግዚአብሔር እንግዲህ ከዚህ በላይ ደግሞ በእምነታችሁ ጠንክራችሁ እንድትቆሙ እግዚአብሔር ይርዳችሁ። ወደ ጥያቄ ሲሄድ ማለት ጥያቄ ሳይሆን እናቴ ስማችሁ ማን ነው? ትክክለኛ ስማችሁ? እኔ ስሜ ሀና ነው ስም ግን እማማየረን እማምዬ አይዋ ሁለቱም ነው ሀናም እማምዬም በሁለቱም ነው የምጠራው። ግን ችግር የለም ሀና አረጋለሁ ለእናንተ የሚመቻችሁን። አረ ችግር የለም። ገንዘቤ ሁሉ ጊዜ እዚህ ማህበር ላይ ሲሆንና መዳም ስጠራችሁ እና ማሚ ስለምትል ከዛ በኋላ ማሚ ካለች ደግሞ እናንተ እንዳይመስላችሁ፣ አይ የት ማሚ ነው ገንዘብ ከዛ እሺ ጥያቄ እንዲህ ነው። እሺ እናታችን አረኔ አንተስከኝ ዛደው ሰደዋቂ አሜን። በስመ አብ ወልድ በመንፈስ ቅዱስ አሃዱ አምላክ አሜን። ለሁላችሁም ለውላችሁም ቃለበረከትን ያሰማልን፣ ጸጋውን ያብዛላችሁ። ጥያቄ የጠየቃችሁም ጥያቄ የመለሳችሁን እግዚአብሔር አምላክ ይባርካችሁ። እናታችን የአብርሃም እንግዳ ሆናችሁ በመካከላችን ተገኝታችሁ ይህንን ያማረ የጣፈጠ ሕይወት ታሪካችሁን ስላካፈላችሁ እናመሰግናለን። አብርሃም የአብርሃም ስላሴ ስላሶች ቤታችሁን ገብቶ የአብርሃምን ቤት እንደባረከ፣ ሕይወታችሁን ቤታችሁን እግዚአብሔር አምላክ ይባርክላችሁ። እናታችን በእውነቱ ተባረኩልን። ያው ሕይወት ታሪክ ስንል ከህፃንነት ጀምሮ እስከ አሁን ባለንበት ቀን ነው የምንናገረው እና